ቱኗ አሴር፣ እኔም እኮ ተጨነኩብህ። አንተ እንደዚህ እየሆንክ እንዴት ነው እኔ ሰላም ማገኘው? መጀመሪያም ስንገናኝም እኮ እንደዚህ ነበርኩ። እሽ ቆይ አንተ ሲሆን እኔ ያላሳዝነ፣ አሴር፣ አንተን ያልኩም ቅርበውስ የለኝም። እሺ፣ ጭንቀት ለሟል ላካፍል። እዝራ ከሚባለው ልጅ ጋር ነው፣ ስለእሱ ላውራህ ነበርኩ የመጣሁት። ረ ረ እባክሽ አልሞት አልኩሽ አይደል? አሴር፣ ምን እያልክ ነው? ቆይ ምን እውነት ሞት አለ? ለአንቺ ያለኝ ስሜት አፍሎ ሊገለኝ ደርሷል። ጭራሽ አንቺ ቅናት ትጨምሪብኛለሽ። ለምን ትቀን አለ እንደዚህ አድርጎ አቀፈኝ፣ እንደዚህ አድርጎ ሳመኝ እያልሽኝ እንዴት ነው ማልቀ ነው? አሴር ሃና እባክሽ የራስሽን ኑሮ ኑሪ። እኔም የራሴ ሞት ልሞትበት። ሞት እንዴ? ስለምን ሞት ነው የምታወራው? መቼም እንደ ነገር ግን ገንዘብ እፈልጋለሁ ማለት ማለትማ፣ በነፃ ማድረግልሽ ምንም ነገር የለም። ጥሩ ስንት ነው የምትፈልጊው? ደስ ያለሽ ለጊዜ ግያሉ አሁን መቀጠል እንችላለን። ጥሩ እየሰማዎች ነው። ቀጥል። እርግብ ከእናንተ ቤት ከወጣች በኋላ እኔ ቤት ነው ያረፈች። ከእርግብ ጋር እንዴት ተዋወቃችሁ? ባዮች ግቢ ተከራይቼ እያለ መታ አግዛኛለች። በጣም ጥሩ ልጅ ናት። ከተደበቀች በኋላ እንጂ ጋር ምን አደረገች? በጣም ፈርታ። እሺ፣ የት እንደነበርኩ ንገረኛው። በአንቺ ቤት በቃ ተደብቀች ሞሻል ምን ነው ቀናት እንዴ ማስሎሽነምቀነ የሰው ሆዱን የዝንብ ወንዱን እኮ ማወቅ አይቻልም። ምም ታሪ እየቀለልሽብኝ ነው። ለምን የሆንከውን አትናገርም? ከእርግ ፍቅረኛ ጋር ሆነች። በደንብ ነው ያየሽ። ምን ማለት እንዴት? የት ምንም ነገር ብታደርግ የትም ማምለጥ እንደማች ማወቅ ነበረብሽ። ተሳስተክ ይሆናል እንጂ እኔ ያልከውን ሰው አላውቅም። ቆይ የትና ስንት ሰዓት እንደተገናኛችሁ ልንገርሽ? እንዴ እኔ አልነበርኩም አልኩኝ እኮ ድም ብላል። አሁን ሁሉም ነገር አልቆለታም እርግ የት እንዳለች ተናገሪ! እኔ ምንም አላውቅም። እንዲህ ነች እና ምናሴ ጥራሽ ከአንቺ ብሶ ታሾፊያለሽ! አነከኝ እኮ ግርማ! ሄ እማትነግሪኝ ከሆነ ገና እገልሻለሁ! አይደለም አነቅ! እኔ ምንም አላውቅም አልኩቅ ድንብል አል ቀሉ እንትናች ብትናገሪ ነው የሚሻለው። እርግብ የት ነው ያለችው? አቡ ያፋት ይድፉት ያርጉኝ፣ የት እንዳለች አላውቅም። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁ በሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን ኖላዊ ድራማ ክፍል መቶ አስራ አምስትን ይዘንላችሁ መጥተናል። እንግዲህ የኖላዊ ድራማ ክፍል መቶ አስራ አምስት ደርሷል ማለት ነው። በዛሬው ክፍልም አሲር በጣም ታክዟል። ጠፍቶ ነበር ድጋሚም ተመልሶ መጥቷል። ያው የሀኒቾ ፍቅር እስካሁን ከውስጡ አልወጣለትም እና ህመሙ አልዳነም፣ ገና እያጨሰ ነው እየተናደደ ነው እና ማንቾ ፈልገው መጥታ አናገረችው፣ ግን እሱ ተይኝ በቃ እኔ ራሴን ኑሮ ልኖርበት ቢላትም፣ ምን አደረኩኝ እኔ ምን ሆነ ነው ምናምን እያለች እሷም እንዳልገባት እያደረገች ለማለፍ ሞከረች። ጥሏት ቤድም ድጋሚ ካላናገርከኝ አለችው። እሱ ፈቃደኛ አይደለም ያናግራት፣ እና በቃ ተራቀኝ እኔ ያለኝን ነገር ሁሉ ሚስጥር የላንተ ለማካፈል ነው የመጣሁት ብላ ጭራሽ። እዝራ ሊሰማት እንደሞከረም ልትነግረው ነበር። የሀኒቾ እኮ የዋህነት በዛ የምር በዛ እና ጭራሽ ታስቀንኝ ነው ወይ ብሎ እሱም ተናደደባት። ብቻ ሀኒቾ ከእምቢ ከማለቷ እና ሄዳ ሌላ እዝራን ከመውደዷ እዝራን ከመውደዷ የበለጠ በቃ እንዳልገባት የምትሆነው ነገር እጅግ በጣም እያናደደው ነው ጆሮን በሌላ በኩል ወይዘሮ ሜላት ከሜሮን ጋር ተቀጣጥራ ሜሮን አግኝታት ነበር እና ሜሮንም እንግዲህ እራሷን እቅድ አቅዳ እንዴት ነው ከሁለታቸው መጠቀም ያለብኝ ብላ አቅዳ ነበር በባለፈው። እቅዷንም ተግባራዊ እያደረገች ትመስላለች። ምክንያቱም ያለውን መረጃ ነግረሻለሁ ብር ክፈይ ብላ መጀመሪያ ክፍያ ተከፈላት እና ከሀ እስከ ፈ ድረስ ያለውን ነገር ሁሉ ዘግዝካ ነገረቻት። እርግብን የት እንደምታውቃ ተዘው እነ ወይዘሮ ባዩሽ ግቢ ውስጥ እንደምታውቃት። ግን እዚጋ ጥያቄ የሆነብኝ ጓደኛዋ ከሆነች ያኔ እንዴት ያክስቷ አብራት ትምህርት ቤት ከገጠር እሷ ለትምህርት እንዳመጣቻት እዛ አብረው ረጅም ጊዜ ከባዩሽ ጋር እርግብ እንደኖረች ነው። ሜሮንም ያኔ ነው እንዴት እንደምትተዋወቃት ነው የነገረቻት። ጓደኛዋ ከሆነች በየጊዜው እየሄደች እንዴት የወንድሟ ልጅ እንደምታሳድግ እሷ አላወቀችም የሚለው ጥያቄው ነው ብያለሁ። የዚህ ጋር ማለት እሷን ባዩሽም ጓደኛዋ ስለሆነች በየጊዜው እሷ ቤት ትሄዳለች። አብሮ አደግ ናቸው እና እዚያን ጊዜ እርግብን እንዴት አታውቃትም የሚለው ለእኔ ጥያቄው ነው ብያለሁ፣ እውነት ለመናገር። እናም ከእሷ ቤት እንዳረፈች እርግብ ከዛ በኋላ የእሷን ገንዘብ ሰርቃት እንደሄደች እያንዳንዱ መረጃ አሁን ላይ ግን እርግብ ቤት እንዳለች እንደማታውቅ ነገረች። ያተኝ እና ባዩሽ በጣም አደገኛ ሰው ናት፣ ተጠንቃቂ፣ ከእሷ አራቂ በጣም ብዙ የምታውቃቸው እስር ቤት እያለች መተው የሚጠይቋት ብዙ ትልልቅ ሰዎች አሉ እና ተጠንቃቂ ብላ ማስጠንቀቂያ ሰታታለች። ምናሴም በድንብላል ምክንያት እጅግ በጣም ተናዷል። በባለፈው ክፍል መጨረሻ ላይ ሁላችንም እንደተመለከት ነው። ድንብላል ለተምቹ ምግብ ተሰጥቶ ስትመለስ ስላወቅ ስላየ በጣም ተናዶ ነበር። እናም ሰላሚና ጠየቀችው፣ ምን ሆነ ነው ብላ ልታጣራው ምን እንደሆነ ልትነግረው ብትሞክርም ጭራሽ እየተቆጣት ነበር። አንቺ ቆይ እንደ ካሮት ወደ ታች ነው እንደምታርጊው፣ ቆይ አንቺ ምን ነው ታላቅ እህቴ የምትመስይ እያለ መናገር የሌለበትን ነገር በንዴት ተናግሯት ነበር። እሷም በጣም ተጨናንቃ ደውላ ለሃኒቾ ወንድምሽ እያበደ ነው ምናምን ብላ ነገረቻትና እሺ መጣሁ ብላ መጣች ማለት ነው። እናም መጥቶ እየተጨናነቀ እያለ ጠየቀችው ምን ሆነ ነው አለችው እና ዝም ብላል ታምቹን እንደምታገኘው ከእሱ ጋር ለእሱ ምግብ እየወሰደች እንደምትሰጠው እያንዳንዱን ነገር ነገራት። እናም እያንዳንዱን ነገረ እሷ በዚህ በኩል በጣም ጥሩ ልጅ ስለሆነ ቢያሳዝናትም ስለተገኘ ደስ ብሏታል። ምክንያቱም እየፈለጉት ነው፣ አጎቱ በተደጋጋሚ እየደወለ ነው አባባ ኖላዊና አባባ ኖላዊና ጆሮ የት እንዳለ እየፈለጉ ስለሆነ እሷ መረጃው ስላላት እሷ ስላወቀች ትንሽ ደስ ብሏታለኝ ማለት ነው። እናም የት ነው የምትሄጂ ብሎ ድንብላልን አንገቷን አንቆ ጠየቃትና እኔ ደግሞ አልናገርም ብላ ድርቅ ብትልም መጨረሻ ላይ ግን እሱ እውነቱን ነገራት። የዳይር ግብን ፍቅረኛ እንደምታገኘው ምን እሱ የሚያሄድ ብቻ ብዙ ነገር አፋጣጣተኝ እሷም ደንግጣ መጨረሻ ላይ አንገቷን አንቆ ጥሏት ሄደ ማለት ነው። ታምቹም ከጓደኞቹ ጋር ቁጭ ብሎ በምሽት ሰዓት መንገድ ላይ ሰዓት አብርቶ በጣም ደስ በሚል ቀልድ እየተቀላለዱ ነው በእርስ በእርሳቸው እየተተራረቡ እና በዚሁ አጋጣሚ በቃ እሱ በእርግብ ምክንያት፣ በፍቅር ምክንያት አጎቱ ከአሜሪካ ድረስ መጥቶ ሊወስደው ብሎ ከዛ እሱ ግን ፍቅርን ብሎ እርግብን መርጦ አጎቱን አልሄድም አሜሪካ በማለቱ በጣም እንደተጸፀተ እየነገራቸው ነበረ እና ደስ ይላሉ ብቻ ተሰብስበው እርስ በርሳቸው እየተተቻቹ ደስ የሚል ጊዜ እያሳለፉ ነበረ አሪፍ ጓደኞች አግኝቷል በእርግጥ በፊት ጓደኞቹ ናቸው ከዛም ከጎዳና ሲነሱ ከጎዳና እሱና ጆሮ ሲነሱ ነው ድጋሚ ጓደኞቹን ያጣቸው እና አሁን ላይ ከነሱ ጋር ነው ጊዜ እያሳለፈ ያለው ቀን ቀንም ድም ብላል ምግብ ትወስዳለት አለች እና በዚህ መልኩ ነው ሕይወቱን እየገፋ ያለው። ግን አጎቱ ያግዘዋል፣ ብር ይልክለታል አለኝ። በመጨረሻም ሀኒ ላገኘ ይፈልጋለሁ ብላ አባባ ኖላዊ ና ጆሮ ቁጭ ብለው እየተነጋገሩ እያለ ደወለች እና አላነሳም ብሎ ነበር ግን አባባ ኖላዊ ግድ አሉት። በቃ ስልኩን አንሳለት ምንድን ነው ምናምን ብሎ እና ላገኘ ይፈልጋለሁ ብላ ቀጠረችው። ከዛም ሰላም ሌላ ሲፈልግ ግን ፈቃደኛ አልሆነችም። እሷ ሰላም ለማለት ከዛ ያለውን ነገር ነገረችው። ታምቹን እንዳገኘችው ሁሉም ነገር ያለውን እውነቱን ነገረች እና እሱም ደስ ብሎታል። በህይወት መኖሩ በጣም አስደስቶታል። ሰላም ምናምን በጣም ጨንቆኛል፣ ላናግርሽ እፈልጋለሁ ብላ ሀኒ መኝታ ቤት ከመተኛታቸው በፊት ለማውራት ሞከሩ እና በጣም አፍራ እየተጨናነቀች ነበር ልታወራት የፈለገችው እና ምን ሆነሽ ነው ምናምን ብላ ጠየቀችኝ። ከዛም ሊሰማይ ሞከረ። እንዴ እዚህ ጋ ብርቅ ነው፣ እንዲህ አለቻት። ቀላል ብርቅ ነው። እንደገና ትናንትና አፈቀርኩሽ፣ ወደድኩሽ ያለ ሰው የዛሬ ሊሳሚስ እንዴት ከዚህ በላይ ምን ነገር ሊፈጠር ፈልጋ ነው? ሰላም ግን ይሆነት አሁን እኮ ሀና ፋራ ስለሆነች እውነት አሁን እኮ ነው ብላ ታስብም ትችላለች። እና እንዴት እንደዚህ ያለሽ በባጪዎቹ ዘመን እኮ አይደለም ያለሽው፣ እንኳን መሳሳም ሌላ ነገር ይደረጋል ምናምን ለራሷ ትክክል ነኝ የሚለውን በቃ ልን ያረኩት ነገር ትክክል ነኝ እንደዛ መቆጣቴ ብላ ነበር ሀኒጮ የምታሰባት፣ አሁን ላይ ግን እሷ ትክክል እንዳልሆነች ነው የነገረቻት። ወይዘሮ ባሽም ከጠበቃዋ ወይም ደግሞ ከቦዲ ጋርዷ ጋር እየተነጋገረች ነበር እና ወይዘሮ ሜላት እየተከታተለች ነው። እሷ ደርሳበታለች እንደምትከታተላት። ስለዚህ እሷ ደግሞ በጣም አደገኛ ሰው ናት። ስለዚህ ትገልሃለች እና ከእሷ ተጠንቀቃለች እሱም እኔ መሞት አልፈልግም፣ ስለዚህ እኔ ክትትሉን አቆማለሁ ቢል እሱም መከታተል እሷ መከታተል ካቆምክ እኔ ነኝ የምደፋ። ስለዚህ እሷ ብትከታተልም ዞሮ ዞሮ ከእሷ ከእሷ ብታመልጥም ከኔ አታመልጥም ብላ አስፈራርተዋለች። ሀኒቿም ሄዳ እንግዲህ እርግ ከተኛችበት ድን ብላል ከተኛችበት ለማናገር ሞከረች። የት እንዳገኘችው በምን ምክንያት እንዳገኘችው ነገረሻት ና አጎቷን ሚስት ልጠይቅ ስትሄድ ስትመለስ እንዳገኘችው ከዛ ሲያሳዝናት ምግብ ወሳ እየሰጠችው እንደሆነ ሁሉን ነገር ነገረቻታኝ። እና እሷም ያው መረጃውን ለማወቅ ነው እኔ አሳልፈሽ እንደማትሰጭው በምን እርግጠኛ ነኝ? አለች እኔም እሱ ጥሩ ልጅ እንደሆነ አውቃለሁ። ስለዚህ ለፖሊስ አሳልፍ ያልሰጠውም ብላለች በሌላ በኩል ጆሮ በጣም ተጨናንቋል ከእርግብ ጋር ሊሆን ይችላል ስለዚህ እርግብ ደግሞ በፖሊስ እየተፈለገች ስለሆነ እሷ ስትያዝ እሱም አብሮ ይያዛል ምናም ብሎ አሳብ ገብቶታል እሱ እርግብ ግን ድራሷም መልጣት አልተገኘ እስካሁን እንግዲህ ወደ ባህር ዳር ሄዳ የሆነ ጠፍታለች ሜሮንም እንግዲህ በሁለት ቢላ ለመብላት እየሞከረች ነው ሁለታቸውንም መጠቀሚያ ለማድረግ ነው ባይካባዮችም ገንዘብ ለመቀበል ለቫይሽ የምትናገረው መረጃ ለወይዘሮ ሜላ ትናገራለች፣ ለሜላት የምትናገረው ለቫይሽ እየተናገረች ከሁለታቸውም እንግዲህ ጥቅም ለማግኘት ነው እየጣረች ያለችው። ግን ይህ ነገሯ መጨረሻ ላይ እንደሚጠላት ምንም ጥርጥር የለውም። አብራችሁን ስለቆያችሁ ውድ ቤተሰቦቻችንን አመሰግናለን። ቤት ለቤቱ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ አበረታቱን። ሰናይ ጊዜ ተመኘንላችሁ። ሰው